እንደያችን ልጄት እየተንከራተተች ይሆን፣ ያችን ምስኪን ልጄትም ትንከራተታለች። የዚችን ሕይወት ደግሞ አንተ ታስተካክላለህ። ምን አለ ግን ፈጣሪ ፍርድ ሚዛናዊ ቢሆን። ምን ነው ስታይ እንደነገጥሽ እንደ ክሰር እየቆጠርሽ ነው እ አረ ምን በወጣሽ እንዳንቺ ማየው ዋሰው በዚህ ምድር ላይ ቢፈልግ አይገኝም። ታውቂያለሽ ኤርሚም እዚህ እንድትሆኝ አልፈለገም ነበር። እኔም ቢሆን እዚህ እንድትቆይ ያደረግኩት ፈጣሪ ነው ፈርቼ ነው። ለረጅም ጊዜ እዚህ እቆያለሁ ብለሽ ባታስቢ ጥሩ ነው። እሱ ፈጣሪ ብድር

የኑሀሚን የእንጀራ እናት አሁን ቸግሮኛል፣ መበለው መጠጣው አጥቻለሁ፣ ልጄ የት እንዳለች አላቅም። እባክሽ የሚበላ ነገር ስጭኝ፣ ከበላሁ ሶስት ቀን ሁለት ቀን ሆኖኛል፣ እባክሽ ልጄ በማለት እየተማጸነቻት ነው። የናሆም አባት ቅስሙ ተሰበረ። ልጅው እየጠጣና እያጨሰ ስለሆነ እንደዚህ አድርጌ ነው ያሳደጎ፣ እናትህ ናት ብር እየሰጠች እንደዚህ ያባለገችህ፣ እኔማ ከዚህ በኋላ ገንዘብ አልሰጥህም በማለት አምባጓሮ ገጥመዋል ዳስተካከላለህ እያለ ቢመክረውም የባስ ብሎ እየሰከረ እየመጣ ነው። ኑሀሚን ጉድ ተሰርታለች። ኤርሚያስ አብሯት እስከ ማደር ደረጃም ደርሷል። እንደምንም ብሎ አባትሽን አሳከም ሁልሽ በሚል ሰበብ ብቻ መልካም አፍቃሪ ሆኖ ተጠግቶ አሁን አብሯት ካደረ በኋላ ጭራሽ ልብስም ሳትለብስ ወደው ስልክ ይደወለታል። እኔ ፍቅር እያለ ከሴቶቹ ጋር እያወራ ነው። እሷን ፈጣሪ ሆይ አንተ ጠብቀኝ በማለት ፈጣሪዋን ተማጸነች። ሰላም ጤና ይስጥልኝ። እንደምናላችሁልኝ የቻናሌ ቤተሰቦች በያላችሁበት የዓለም ዳርቻ ሰላማችሁ ብዘት ትረፍ ይበል ያልኩ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ እንድታግዙኝ እያልኩኝ ዛሬም እንደተለመደው ናሆሜን ድራማ ይዤ መጣሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ናሆሜን ወደ ቤቷ ስትመለስ አባቷ ከውልቸሩ ላይ አልነበረም። ክፉኛ ደነገጠች። የያዘችውን ላስቲክ ጣል ካደረገች በኋላ ብዙም ሳትፈልገው ቀጥታ ለኤርሚያስ ነበር የደወለች። ኤርምዬ አባቴ እኮ ጠፋ፣ የት እንደሄደ አላቅም በማለት ታማክረዋለች። የኔ ውድ እንዳደነግጬ ከኔ ጋር እኮነ ያለ፣ ህክምናውን ጀምሮ ወደ ህክምና ቦታ አልጋ ይዞ ተኝቷል። ስለዚህ ነይ ከኔ ጋር እና አብረን እንሄዳለን፣ በማለት እሱም አረጋግቶ ያወራታል። እሷም እየተንደፈደፈች ወደ ቤቷ አምርታለች። ኤርሚያስ ከደረሰች በኋላ እኔን ሳትነግረኝ እንዴት ወደዚህ አመጣኸው? በማለት ጠይቀው ነበር። ትንሽ ሳንቲም ከጅ ላይ ስለነበረ ገንዘቡ ሳያልቅ ህክምናውን ላስጀምረው ብዬ እኮ ነው፣ ሰርፕራይዝ ላረግሽ ብዬ ሳልነግረሽ በማለት ሰርፕራይዝም አድርጓታል። ኤርምዬ ምን እንደምልህ አላቅም፣ በጣም አመሰግናለሁ። ባለፈው ምን ከፍዬ ነው ከህክምና የማስወጣው ስል በውርቸል እየገፋ አመጣኸው፣ አሁን ደግሞ እኔ ሳላቅ ህክምናውን ጀመርክልኝ። እኔን ምን እንደምልህ አላቅም በማለት እያመሰገነች ትገኛለች። ኑሀሚን አባቷን ገብታ ካየችው በኋላ ተረጋግታለች። ልጅ አትጨናነቂ፣ አሁን ደህና ነኝ፣ ህክምናዬን እየወሰድሁ ነው። ስለዚህ ብዙ አትጨናነቂ በማለት ልጁን እያጽናናት ነው። አባዬን እኮ ስጠፋብኝ ደነገጥሁኝ። አታስቢ ልጄ፣ ያልነገረሽ እኮ እንዳትጨነቂ ፈልጎ ነው በማለት ለኤርሚያስም ጠበቃ ቆሞለታል። አባቷ ደህና መሆኑን ካረጋገጠች በኋላ ከኤርሚያስ ጋር ተያይዘው ወደ ቤቱ ታመራለች። የአባዬም አጥሚት ልስራለት ላንተም ቁርስ ልስራለ ብትለው ኤርሚያስ ኧረ በጭራሽ አብረን ነው እንጂ የምንተኘው ምግብ አልፈልግም በማለት ግግም ብሏል። እሷም ከአባዬ ጋር ስትንገላታ ስለቆየ እርቦህ ነው የሚሆነው የሚጠቅምህ ምግብ ነው፣ ሌላ ነገር አይጠቅምህም በማለት እንደምንም አታለዋለች። እሱ ግን አሁን ምን አለበት ከጉንጨ ላይ ደርሰሽ ከምትመለሽ የከንፈርም ጥሩ አለው በማለት ከንፈሩን እንድስማውም እየገፋፋት ይገኛል ብቻ እሷ ግን እንደምንም ምግብ ልስራለህ በማለት ወደ ኩሽናም ታመራለች። ላይኩን የሚባል ሰውዬ በድንገት አልጋ ቤቶችን እየከፋፈተ ያያቸው ነው። የበሽተኛ የአልጋ ቁጥር ጠፍቶበት በድንገት ከሰውየው ቤት ይገባል። እንግዲህ የናይሆሜን አባት ተኝቷል። ላይኩን ነው ወይስ ሌላ ሰው ነው? በማለት እሱም ግራ ተጋብቷል። ብቻ ሰውየው ተሳስቶ ስለነበረ በሩን ከፍቶ ተመልሶ ይወጣል። ሰውየውም እሱ ሰውዬማ የኔ የማውቀው ሰው ነው በማለት ሲጸጸት እንደገና ተመልሶ ይመጣል። እኔ አይኔን ማመን አልችልም፣ ብቻ እኔ ላይኩን ነኝ። እንደዚህ ሆነ በማየቴ በጣም ተቆጭቻለሁ። ብቻ ደርሽልሃለሁ። አሁን እኔ ጓደኛህ አለሁልህ፣ ለምንም ነገር አታስብ። ሙሉ ወጪውን እኔ ነኝ የምሸፍንልህ በማለት አብሮ አደጉን አግኝቶታል። ናሆም አባቱ ለሶስት ቀን ፊልድ ወጣለሁ ስላለው እሱም አባቴ ከዚህ በኋላ አይመለስም ሰንበት በት ብሎ ነው የሚመጣው ብሎ በማሰቡ የምታጨስና የምትቅም ሴት ይዞ ወደ ቤቱ ያመራል። እነሱም አገራማን ነው ብሎ ፍቅራቸውን በደንብ ካጣጣሙ በኋላ ለብቻ ለብቻ ተተገነደሱበት። በድንገት በራቸው ይቆፈቆፋል። አባትየውም ናሆም ናሆም እስተቀን እኩል የሚተኛ ምን ሆኖ ነው በማለት በሩን እንደምንም ያስከፍታል። ልጅየውም በመስኮቱ በኩል በመጋረጃ ልጅቷን ከሸሸጋት በኋላ እሱም እንደምንም ራሱን አረጋግፎ በሩ የሚከፈትለታል። አባትየውም ገና በሩ ሲከፈት አፍህ ምን ምን ነው የሚሸተው? እንደዚህ አይነት የሚቅም የሚያጨስ እና ደግሞ የሚጠጣ ልጅ ነው እንዲህ ያፈራሁት አንተ አሁን የኔ ልጅ ነህ? በማለት አባትየው ቅስሙ ተሰበረ። እኔ አሁን ድርጅቱን የሚያስተዳድርልኝ ሰው አንድ ሰው አገኘው ስል አንተ ጉድ አደረግከኝ በማለት በልጁ ክፉኛ አዘነበት። አሁንም በነገሮች ግራ ተጋብቶ አባትየውን የሚለውን ነገር በጭራሽ ነው የማይሰማው። ልጅቷን ከውስጥ ስለደበቀ አባቴ ገባል ገባ እያለ ቀልቦ ጥሎት ሄደ። አባትየውም የሆነ የደበቀው ነገር አለ ብሎ ወደ ክላሱም ያመራል። ለምንድነው አባዬ ሳሎን ማን ጫወተው ከዚህ ምን ያረግልሃል? ቢለውም ሰውየው መኝታ ቤቱ ገብቶ ነበረ። ሲገባ ዝቅ ብሎ ሲያይም አሁን የተመለከተው ነገር ሲጋራ ሆኖ ተገኝቷል። አንተ እንዴ ሲጋራ ታጨሳለህ? አንተ አሁን የውነት የኔ ልጅ ነህ በማለት ክፉኛ ጉሮሮውን አንቆትም ነበር ሲጋራው የኔ አይደለም ሲለውም ታዲያ እኔ ነኝ አምጥቼ ከዚህ ጋ ያጨስኩትኝ በማለት አባትየው አካኪ ዘራፍ ብሏል ግን ደግሞ ሲጋራው ያመጣት ሴት ነበር ያጨት ፋሜን ምግቡን ሰርታ ኤርሚያስን ለማብላት ወደ ሳሎን ስትመጣ ኤርሚያስ ምግቡ እስከሚሰራ አልቆየም ወጦ ሄዷል ምን አለበት ምግቡን በልቶ በሄደ በማለት ስታንሰላሰል በድንገት የእንጀራ እናቷ ትመጣለች ልጅ ጎዳና ላይ ከወደኩ ስንት ጊዜ ነው ልጅም የለችም ስለዚህ እርቦኛል እባክሽ ቁራሽ እንጀራ ስጭኝ በማለት ትለምናታለች ኑሀሚን በስጨት ብላ ያን ሁሉ ነገር ያደረግሽብኝን እረስተሽ ነው አሁን አፍሽን አለስልሰሽ የመጣሽው? በማለት ቆጣ ብላም ትተናግራታለች። እሷም አዎ ያደረግኩት ነገር ዋጋ እየከፈልኩበት ነው። አሁን ምግብ ከበላው ሶስት ቀን ሆኖኛል። እባክሽ ለተማሪ ወይም ደግሞ የሆነ ነገር ለምሰጭው ሰው ለኔ አቅም ሺ በማለት ቁራሽ እንጀራ እንድሰጣት አደረገቻት። ስትለምናትም በይ ቁጭ በይ በቃ ብይ በማለት ለኤርሚያስ የቀረበውን እንጀራ ለሷም ሰጥታታለች። ምግቡን እየበላች እያለ ብዙ ጊዜ ታቆየኛለች ብለሻት ታስቢ? አሁን ይሄን ቢና ውልቅ ብለሽ ውጭልኝ እኔ ላንቺ የሚራራ አንጀት የለኝም በማለት ትነግራታለች። ተነግራታለች ልጅ ባክሽ አትጨክኝ ቢብላ በርከክ ብላ እየለመነቻት ነው። የምትበላውን ምግብ ትታ እሷን ትለምናታለች እባክሽን ጎዳና ላይ እንድወድቅ አታድርጊኝ፣ ቢያንስ ሽንት ቤት ምልጠብ ማንኛውንም ስራ ልክ እንደ ሰራተኛ ልስራልሽ በማለት ትለምናታለች። አሁን ፍቅረኛውን አስፓልት ላይ ቀጥሮ እያወራት ነው። አባዬ የገንዘብ ምንጩን ሳያቋርጥ አልቀረም እናት ህናት እንደዚህ ያባለገችህ እያለ ብዙ ነገር ሲለኝ ነበር። ስለዚህ ከዚህ በኋላ ገንዘብ ማገኛ አይመስለኝም። በአገባኮ ኮ አንዱን ድርጅት ይሰጠኝ ነበር በማለት ያለውን ነገር ይነግራታል። እሷም ታዲያ ለምንድነው ወስደህ የማታስተዋውቀኝና የማታገበኝ? በማለት ንዝንዝ ታደርገዋለች። ለሆምም ማፈፍ አድርጎ፣ አንቺ አባዬ የሚፈልጋት ሴት አይደለሽም። አባዬ ደግሞ ምን አገባው? የወደድሁህ አንተን ነው፣ አንተን የወደድኸኝ የምታገበኝም አንተን። እሱ ምን ይመለከተዋል? በማለት ነገሮችን ታብራራለች። እሷ አፈፋ አድርጋ የአባት መስፈርት ግን ምንድን ነው? ላስተካክል እኮ እችላለሁ፣ ካስተካከሉ ደግሞ እንጋባለን በማለት ሀሳብ ማምጣለች። አባቴ የሚፈልጋት በጣም ከባድ ናት። አንቺ እሷን ሴት እስከምትሆኝ ድረስ አርጅተን እንጃጃለን። ስለዚህ አስፈላጊ አይደለም። አንቺ እሷን እሷ የሚፈልጋት ናይ ሴት ልትሆኚ በፍጹም አትች ይላታል ገሬ ካልሽግል ልንገርሽ። ምክንያቱም አሁን የማታጨስና የማጠጣ የማንኛውም ሱስ የሌለባት ብቻ እምነቷን በጣም አክራሪ የሆነችና ቀሚስ የምትለብስ ባነጋገሯም ስነ ምግባር ያላት ብቻ ጨዋ ሴት እኔ አላቅም፣ ብዙ መስፈርት ያለው ነው በማለት ያለውን ነገር ይናገራል። እሷም አፈፋ አድርጋን የአሁን ሂጄ መጠጣት፣ መቃም፣ ማጨስ ነው የምፈልገው በማለት በጨዋታው መካከል መዝናናት እንደምትፈልግ ትነግረዋለች። ሁለታቸውም ተያይዘው መጠጥ ቤት ሂደዋል። ላይኩን ጓደኛውን በጣም እያጽናናው ነው። አሁን ክብረት ይስጥልል፣ ሌላ ምንም ልልህ አልችልም ይለዋል። ጓደኛ አታስብ፣ ከዚህ በኋላ ሙሉ ወጪውን እኔ ነኝ የምሸፍንህ ደርሽልሃለሁ በማለት ስለ ኑሀሚንም ጠይቆት ነበረ። ልጅህ ግን ስነ መግባር የተሞላሽ ልጅ ናት፣ እንዴት አድርገህ አሳደካት በማን ወጣ ነው በማለትም ጠይቆት ነበር። ኤርምያስ የኑሀሚን የእንጀራ እናትን አስወጥቷታል ወጥቷታል። ዛሬ አሬፍ ፕሮግራም ስላለን ከዚህ ቤት እንድትወኚ አልፈልግም፣ ቤቱን ለቀሽ እንድትወጪ እፈልጋለሁ። ስለዚህ እንኪህን ገንዘብ ያዥና አልጋ ቤት ይዘሽ ደሪ፣ እዛ በኋላ ስራሽን ፈልጊ በማለት ከቤትም አስወጥቷታል። በቃ ዛሬ ፕሮግራም እንዳላችሁ አቃለሁ፣ ለምን ምግብ አልሰራላችሁም በማለትም ጠይቆ ነበር። አንቺ የሰራሽውን ምግብ መብላት አልፈልግም፣ ምክንያቱም በመርዝ መርዘሽ ልሰጫት ስለምቼ አላምንሽም በማለት ከቤት እንድትወጣም አድርጎ ቤቱን እያሰማመረው ነው። ውድና ክቡር የሆናችሁ የቻናል ቤተሰቦች እስከ ቪዲዮ ፍጻሜ አብራችሁ ስለነበራችሁ ከልብ እያመሰገንኩኝ በሌላ ቪዲዮ እስከምንገናኝ ድረስ ሰናይ ጊዜ።